የምሥራቅ አፍሪካን ሰላምና ደህንነት ለማረጋገጥ ትብብርና ጠንካራ ተቋማትን መገንባት ወሳኝ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ ኢትዮጵያ ለቀጠናው ዘላቂ ደህንነትን በትብብር አበክራ እንደምትሰራም ተናግረዋል። ዘመኑ ይርጋ ተጨማሪ አለው። አፍሪካ ቀጠናዊ መረጃና ደህንነት ኮሚቴ የምስራቅ አፍሪካ ቀጠና ስብሰባ በአዲስ አበባ እየተካሄደ ነው። ኢትዮጵያ ሉዓላዊነቷን ከማስጠበቅ ባለፈም በሌሎች ሀገራት ችግር ሲከሰት ሰላም በማስከበር እንዲሁም ለአፍሪካ ችግሮች አፍሪካ መር መፍትሔ በማራመድ መጓዟንም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። አፍሪካ የተኩስ ድምፅ የማይሰማባትና ሰላማዊ አህጉር እንዲሁም ምስራቅ አፍሪካን የተረጋጋ ቀጠና የማድረግ ራዕይ ሊሳካ የሚችለው በትብብር የጋራ ዓላማና በተግባር ቁርጠኝነት መሆኑን ገልጸዋል። ቀጠናው አሁንም በፈተናዎች ውስጥ ነው ያለው ያሉት ምክትል ጠቅላይ ሚኒስትሩ ድንበር ተሻጋሪ ወንጀሎች፣ የሽብር ቡድኖች እንቅስቃሴዎች፣ ጽንፈኝነትና የተደራጁ የወንጀል ቡድኖች ትርምስ የሚፈጥሩበት መሆኑንም ተናግረዋል። ለቀጠናው ሰላም ትልቅ ስጋት ከሆኑት ጉዳዮች መካከል ዋነኛው አንዱ ሀገር በሌላው ሀገር ለሚንቀሳቀሱ የታጠቁ ቡድኖች በቀጥታና በተዘዋዋሪ ድጋፍ በማድረግ የሚፈጥራቸው የውክልና ግጭቶችና መሰል ችግሮችን በጊዜ መቀልበስ አስፈላጊ መሆኑን የገለጹት ምክትል ጠቅላይ ሚኒስትሩም ይህንንም በጋራ መከላከልና መቆጣጠር እንደሚገባ አንስተዋል። ሽብርተኝነትን በጋራ መዋጋት፣ የኮንትሮባንድ መስመሮችን መዝጋት፣ ወንጀልን የሚደግፉ የገንዘብ ምንጮችን ማድረግ የግድን ያሉት ምክትል ጠቅላይ ሚኒስትሩም በጋራ ስንቁም የበለጠ ስኬትን ማረጋገጥ እንችላለን ብለዋል። ጆይንት ኦፕሬሽንስ ሀቭ ዲስርፕትድ ክሪሚናል ኔትወርክስ የጋራ ተልዕኮዎች የወንጀለኞችን ሴራና ኔትወርክ ለመበጣጠስ ያስችላሉ የደህንነት መረጃ ልውውጥ የሰዎችን ህይወት ይታደጋል ይህንን ደግሞ በጋራ የተሰሩ ስራዎች በተግባር አረጋግጠውልናል በእርግጥም አንድ ላይ ምላሽ መስጠት ከቻል ምንም ነገር ማድረግ እንችላለን ውጤቱም ከፍተኛ መሆኑን አይተናል ሽብርተኝነትን ለመዋጋት በተግባር ከኛ ጋር የተሰለፉ አገራትን እናመሰግናለን ህገወጥ የሰዎች አዘዋዋሪዎችን ሰንሰለት ለመበጣጠስና ተግባሩን በገንዘብ የሚደግፉ ምንጮችን ለማድረቅ ከጎናችን የቆሙትን እናመሰግናለን እነዚህ አካላት ብጥብጥን የሚያስቀጥሉ ናቸው። ያገኘነው ትምህርት ግልጽ በመሆኑ በጋራ መቆም ከቻል ጥንካሬያችን ጎልቶ ይወጣል። የምሥራቅ አፍሪካ ሀገራት ዘላቂ ሰላምና ደህንነትን ለማረጋገጥ ሶስት ተልእኮዎች ላይ ትኩረት መስጠት እንደሚገባም አንስተዋል። ሰላምና ክብር የሰፈነበትን የወደፊት ሕይወታችንን ለመገንባት ራሳችንን ለሶስት መመሪያ መርሆች መስጠት አለብን። አንደኛ፣ የምሥራቅ አፍሪካ ሀገራት የራሳቸውን ደህንነት ሙሉ በሙሉ መቆጣጠር አለባቸው። ሰላም በውጭ ሊገኝ አይችልም። ተግዳሮቶቻችንን እኛውንን መፍታት ያለብን መፍትሄዎቻችንም ከሩቅ ሳይሆን ሁኔታዎችን በሚረዱት ሰዎች ከውስጥ መቅረጽ አለባቸው። ሁለተኛ፣ እንደ ሲአይኤስኤስኤ ያሉ የቀጠና ውህደት መድረኮችን ማጠናከር አለብን። ለምሳሌ መሆን የለባቸውም፣ አስፈላጊ መሆናቸውን ማሳየትም ይገባል። የመረጃና የደህንነት አገልግሎቶች በእውነተኛ ጊዜ መናገርና በተቀናጀ መልኩ መስራትና ከፕሮቶኮል ባለፈ እምነትን መገንባት አለባቸው። ሶስተኛ፣ በተቋሞቻችን ላይ መስራት ይገባናል። በሙያዊ ብቃትና ተጠያቂነት እሴቶች ላይ የሰረጹ ተቋሞቻችንን አገል አገልግሎቶቻችንን በደንብ ማሳለጥና ማስታጠቅ አለብን። ፕሮፌሽናሊዝም ኤንድ አካውንተብሊቲ የአፍሪካ የመረጃና ደህንነት አገልግሎት ኮሚቴም የምሥራቅ አፍሪካ ቀጠናዊ መድረክም ተግዳሮቶችን በመለየት በጋራ ለመፍታት ቁርጠኝነት የምንወስድበት ነው ብለዋል። ኢትዮጵያ ከመቼውም ጊዜ በበለጠም ደህንነቱ የተጠበቀም ጠንካራና ይበልጥ የተዋሃደ ቀጠና ለመፍጠር ዝግጁነቷን በማንሳት ከቀጠናው ሀገራት ጋር ትብብሯን አጠናክራ እንደምትቀጥልም አረጋግጠዋል። ኢትዮጵያ ኦልዌይስ ስታንድስ ሬዲ ኢትዮጵያ ሁልጊዜም ዝግጁ ነች፣ ከጎረቤት ሀገራት ጋርም በጋራ መስራቷን ትቀጥላለች። እንዲሁም ለቀጠናው አስተማማኝ ደህንነት መረጋገጥም ከምንጊዜውም በላይ ትሰራለች። ፎር አ ሪጅን ዛት ኢዝ ሴፈር ስትሮንገር ኤንድ ሞር ዩናይትድ ዛን ስብሰባው ኢትዮጵያን ጨምሮ የምስራቅ አፍሪካ 13 ሀገራት የመረጃና ደህንነት አገልግሎት ኃላፊዎች ተቀማጭነታቸውን አዲስ አበባ ያደረጉ ዲፕሎማቶችና የዓለም አቀፍ ተቋማት ተወካዮች እየተሳተፉ ናቸው።